ማግሌው ካለበት ከታገተበት ወጥቶ አሁን ላይ ወደ ቤቱ መጥቷል ማለት ነው። እውነት ለመናገር እጅግ በጣም ነበር ደስ ያለው፣ ምክንያቱም ዳኒ እንዲሁም ደግሞ ትሁት በዚህ መልኩ እሱን ለማዳን በጣም ስለጣሩ ቃሊድ ልጄ ግን ለምን አልመጣም በማለት እንግዲህ ነገሮችን ከዛ ውስጥ ሆኖ ነበር ሲጠይቅ የነበረ፣ ይብን ዳኔን ማለት ነው። ምክንያቱም ቃሊብ እኔን መታገቴን ሰምቶ ለምን እዚህ ድረስ አልመጣም? ለምንስ አላዳነኝም? ልጄ ምን ነክቶት ነው? ምን ሆኖት ነው? እያለ ነበረ ሲቀጥል። ደግሞ ሲያስብለትም ነበረ አጋችን እንደውም ስልክ ስጠኝና እባክህ፣ ልጄ በጣም ስለሚያስብ መደወል አለብኝ፣ ለሱ ማሳወቅ አለብኝ፣ የት እንዳለው ማወቅ አለበት ብሎ ነበረ ማለት ነው እና ያው ህዳኒም እንደነገረው ከሆነ ማለት ነው ነገሮቹን ስለሚቸኩልና ረጋ ብሎ መጨረስ ስላለብን ነው ከኛ ጋር ስለተነጋገርን ነው፣ እንጂ ቃሌ ቢብን እንኳን ዝም ብሎ አልተቀመጠም። እና አባዬ አልረሳህም፣ እንዴት አባቱ ልጅ ሊረሳ ይችላል በማለት እንግዲህ ዳኒም ለሽማግሌው አስረድቶት ነበረ ማለት ነው። እና ዳኒም አሁን ላይ ከነሱ ጎን ከመቆም ከትሁት እና ከቃሌብ ጎን በመሆን እንግዲህ ሽማግሌውን ለመታገድ ለማገዝ እንግዲህ ሞክሯል ማለት ነው። በነገራችን ላይ እንግዲህ ትሁት በጣም ክፉ እና ስራዎቿ በሙሉ ማለት ነው ሰው የማጥፋት እንደሆነ በተረዳ ሰዓት እንግዲህ ዳኒ እጅግ በጣም እንግዲህ እንትን እያላት ነው ያለው ማለት ነው። አንድና አንድ ከሷ የሚፈልገው ገንዘብ ነበረ። በእርግጠኝነት አሁንም ቢያንስ ገንዘብ ባያገኝ እንኳን የሚወዳትን የሚያፈቅራትን ኤደን ጋ ራሱ ሊያስታርቁት ይችላሉ ማለት ነው። ምክንያቱም ሽማግሌውን ከቴና ጋ ሆነ ተግባብተ ነገሮቹን ከጨረስክ እኔ ከኤደን ጋ አስታርቃለሁ ብለው ነበር ትሁት ማለት ነው። ትሁት አስታርቃለሁ ስላለችው ተስፋ አድርጓል ማለት ነው። ስለዚህ የምወዳትን የማፈቅራትን ኤደንን ለራሴ ማድረግ እችላለሁ በቀላሉ ብሎ እስከ ዛሬ ካጠፋው ጥፋትም፣ እንዲሁም ከቴና ጋር ሆኖ ሽማግሌውንም ሲበድሉት የነበረውን ነገሮች ብቻ አጠቃላይ ሲያደርጋቸው የነበሩ ነገሮችን በዚህ መልካምነቱ በእርግጠኝነት ይክሳል ማለት ነው። በነገራችን ላይ ያው ቴና ትሁትም ማለቴ ሶሪ ትሁትም እንዲሁም ደግሞ ሽማግሌው ዳንኤል መልካም ልብ እንዳለው ያውቃሉ ማለት ነው። ከዚህ በፊትም ሲናገሩ ነበር። እሱ ብጥም ክፉ አይደለም፣ አንድና አንድ ገንዘብ ብቻ ነው የሚፈልገው። እሷ ነች በጣም ሰውን ለመጉዳት ይብን የምታስበው። በነገራችን ላይ እሷ ብቻ በቃ ደህና ትሆን፣ እሷ ብቻ ታገኝ እንጂ ስለ ሰው ስለ ሰው ምንም እንትን አትልም፣ አትጨነቅም። ሰው ተጎዳ፣ ሰው እንደዚህ ሆነ ብላ በፍጹም እሷ አታስበም ማለት ነውና። ቴና እጅግ በጣም ጨካ አይነች፣ ማለት ነው እና አሁን ላይ እንግዲህ በእርግጠኝነት ወደ ቤት ሲመለሱ ያው ሽማግሌው ቃሊብን በእርግጥ ያናግረዋል፣ ግን ደግሞ ነገሮቹን ሁኔታዎችን ይረዳዋል ብዬ አስባለሁኝ። በመጨረሻም እንግዲህ ቃሊብ ያሰበው ሀሳብ ነበረ። ምክንያቱም አሁን ላይ ማድረግ ያለብኝ ቴናን ማገት ነበር ያለው ማለት ነው። ለትሁት ቴናን ማገት አለብን አንዱን ክላስ እንድታስተካክ እፈልጋለሁኝ እኔ ደግሞ እሷን ላግትበት ወይንም ደግሞ ልይዝበት የሚችለውን ማተሪያሎች በሙሉ ገዝቼ እመጣለሁ። ትሁት እንዳታመልጠን እሷን መያዝ አለብን። እሷን የግዷን ስንይዝ ስናፋጥጣት ደግሞ አባዬ ያለበትን ቦታ ትነግረኛለች። ስለዚህ አባዬን ማግኘት እንችላለን በቀላሉ እያላት ነበረ። እንግዲህ እሺ፣ ነገሮቹን ለማንኛውም ተረጋጋ፣ አሁን ምንም ነገር እንዳትፈጥር ብለው ነበረ። ትሁትም ማለት ነው። ግን ደግሞ በመጨረሻ ትሁት እጅግ በጣም ደስ የሚል መላ አገኘች ማለት ነው። ምክንያቱም ቴና እንግዲህ ብር ተበድራ ወይንም ደግሞ ከሰው ሰጥቷት ያው ከቤት ውስጥ አስቀምጠው ነበረ። ትሁት ደግሞ ይህን ብር አይታለች ማለት ነው። እና ደውላ ትሁት፣ ቴና የረሳሽው እቃ አለ ብላታለች። አዊ አራስች ነበረ ምናምን አለች ማለት ነው እና በነገራችን ላይ አስቀድማ ስለ ሽማግሌው ጠይቃት ነበር። አባዬ ግን በጣም ናፍቆኛል እያለች ነበረ ትሁት ማለት ነው። እኔም በጣም ናፍቆኛል ግን የት የሄደ ይመስልሻል? ገዳም ሄዶ ነው ለብቻው ጊዜ ለማሳለፍ ምናምን ነገር ፈልጎ ሊሆን ይችላል በእርግጠኝነት። እንዴት ሳይነግረን ይሄዳል? ምናምን ብላ ጠይቃ ነበረ ማለት ነው ትሁት። ቴናም እንግዲህ አንዳንድ ነገሮች ያው ለሰው ስትናገሪያቸው ላይሳኩ ይችላሉ። ስለዚህ እሱ ደግሞ ዝም ብሎ ፈልጎ ሊሆን ይችላል እና ከዚያ ሄዶ ይሆናል እያለች ነበር እንግዲህ፣ ራሷ እያሰቃየች ራሷ እያስደበደበችው በዚህ እድሜው ማለት ነው። እውነት ለመናገር አባቷን አባቷን ማስደብደብ ማለት ነው እና እኔ አጋቹ ራሱ ሲቀጠቅጠውና ራሱን ሲመተው ራሱ በጣም ነው የሰቀጠጠኝ ማለት ነው እና የሚወልዳትን አባቷን ነው እንግዲህ እንደዚያ ስትቀጠቅጠው ስታስቀጠቅጠው የነበረችው ማለት ነው። ያ ሁሉ የሚሆኑ በእሷ ስለሆነ ብር ከፍላ ያውን ደግሞ ራሱ ልጁ በሰጠው ብር ቃሊ በሰጣት ብር ማለት ነው እና ከዚህ በፊት ብር ሰጥቷት ነበር። በዚያ ብር ነው እንደዚህ እንትን የምታስደርገው ማለት ነው እና ራሷ እንደዚህ አሳግታ ያው አላቅም ብላለች። ብቻ ባጭሩ እሷም እንደነሱ ፈላጊ ሆናለች ማለት ነው። ቃሊብንም ስትነግረው ነበር። ችግር የለውም አባዬ፣ ምንም አይሆንም ውስጤ ይነግረኛል፣ ውስጤን ደግሞ አምነዋለው። ስለዚህ አባዬ የሆነ ቦታ ሆኖ ነው እንጂ በፍጹም ምንም ነገር አይደርስበትም ብላ ስትናገር ነበረ ማለት ነውና ትሁት እጅግ በጣም ጥሩ ነገር ነው ያደረገችው። ደወለች እና እቃ ረስተሻል ምናምን ነገር አለች። አተሸር በጣም ነው ማመሰግነው ትሁትዬ፣ ካለሁበት አንጭሌ ምናምን ነገር ብላ እንግዲህ ወስዳላታለች። ግን ደግሞ ትሁት በጣም ብልጥ ሆናለች። ይህ በነገራችን ላይ ብር የሚያስፈልጋት ለሆነ ጉዳይ ነው። ብቻ ግን አባዬን ላሳዙ ሰዎች የምትከፍለው ብር እንዳይሆን። ዳኔ ራሱ ከወጣ ቆየ አባዬን ለማትረፍ ሂዶ፣ እሱም ታገተ እኮ ጠፋ፣ በማለት እንግዲህ በማሰብ ነበረ ያለችው። ያው ዳኒም ሂዶ ስለጠፋ አሁን ላይ እንግዲህ እሷን የግድ መከታተል አለብኝ፣ እሷ መውጫ መግቢያውን ማየት አለብኝ። ይህን ነገር ግን ስታደርግ ለቃሌ ቢብን አልተናገረችም። እሷንም ራሱ ሊያግቷት ይችላሉ በነገራችን ላይ ማለት ነው። ግን ደግሞ በእርግጠኝነት ዳኒም ስለተፈታ ምናልባት እንደገና ደግሞ አጋችንም እየመታችሁ በጣም ያልሆነ ቦታ ስለሆነ በእርግጠኝነት እስከሚንደፋደፍ በዚያ ሰውነቱ እነሱ ያመልጣሉ ብዬ አስባለሁ ማለት ነው እና ለቃሌብ ያልነገረች በት ምክንያት ትሁት አንድ አንድ እሱ ብነግረው እንደዚህ ቢያደርግ ሊከተላት ይችላል። ከተከተላት ደግሞ የሆነ ነገር ቸኩሎ ጥፋት ሊያጠፋ ይችላል። የአባቱ ሽጉጥን በራሱ እጅ ነው ያለው። ስለዚህ ሊገላት ይችላል። ገሏት ደግሞ እስር ቤት ከሚማቀቅ ለማንም ሳትናገር እየተከተለቻት እንግዲህ ካሉበት ቦታ ድረስ ሄዳለች ማለት ነው እና በስተመጨረሻም እጅግ በጣም ደስ በሚል ሁኔታ ያው ዳኔም ራሱን እንትን ለማምለጥ እግሩን እየፈታ ምናምን ነገር ነበረ ግን ደግሞ ሽማግሌው ልክ ሊፈተው ሲል ነው እንግዲህ አጋቹ እየመተው ማለት ነው አጋቹ መጥቶ እንግዲህ ዳኔን ሲመተው እንዲሁም ሽማግሌውን ሲመተው በተለይ እራሱን ማለት ነው ያ ፓርት ላይ እጅግ በጣም ነበር እንትን የሚለው ዳኒም በእርግጥ በጣም ነው የተመተው ማለት ነው ይህን ሁሉ ነገር የምከፍለው አባዬ ላንተ ነው ብሎታል ማለት ነው ልትገለ መጣ ወይ ብሎ ጠይቆት ነበረ፣ ግን ደግሞ እንደሱ አይደለም ለማስመሰል ብዬ ነው እንጂ ለምን እገልሃለሁ አባዬ። እኔ እንደዚህ አላደርግም። እኔ ገንዘብ ልፈልግ ይችላለሁ፣ ግን እንደዚህ አይነቱ አስነዋሪ ነገሮችን ግን አላደርግም። ከዚህ በፊትም ብሏል አባዬ፣ እኔ በእርግጥ ገንዘብ ፈልጋለሁ፣ ግን ደግሞ ክፉ እንደሆንኩኝ አታስበኝ እያለ ደግሞ ደጋግሞ እንግዲህ ሳይታገት ማለት ነው ውዳኔም ለሽማግሌው ሲናገር ነበረ ማለት ነው። እና በፊት ራሱ ውርችል ላይ እንዲቀመጥ ባደረገችው እንዲታመን ባደረገችበት ሰዓት ራሱ ቴና ማለት ነው። ደግማ ደጋግማ ሽማግሌውን ለመጉዳት ወይንም ለመግደል እያሰበች ከብዙ ነገሮች ራሱ ሲያድነው ነበረ ዳኒ ማለት ነው እና ሽማግሌው በዚያ በዚያ ምክንያት ትሁትንም እንደዚሁም ደግሞ ዳኒን ያመሰግነዋል። ምክንያቱም ከብዙ ነገር እኮ ከዚህ በፊት አድኖኛል ብሎ ለልጁ ራሱ ለቃሊብ ሲመሰክር ነበር ማለት ነው እና አሁንም አንተን ለማዳን ነው የመጣሁት እንጂ እኔ አንተን እንትን ለማለት አይደለም። ሲቀጥል ደግሞ እሱን ላድን ነው ብዬ ዝም ብዬ ለሱ ከተናገርኩ ዝም የሚል ይመስላል። እንዲያባየ ይገለኛል እኮ ምን ሆነ ነው። ሲቀጥል ቴና ራሱ አንተን ለማዳን መንጣቴን ብትሰማ እራሱ እሷ እራሱ ትገለኛለች እያለ ሲለው ነበር ማለት ነው። እና እጅግ በጣም ነው እንግዲህ ዳኒ ስሙን አድሷል ማለት ነው። በእርግጠኝነቱ ያ ሁሉ ነገር እንግዲህ ታውቋል። እሱ የሚያደርገው ነገር አንደኛ ቃሌ ብራሱ እንደሚያቃቋል ማለት ነው። ያ ማለት ዳኒ የቃሌብን ሚስት እንዳባለገ ምናምን ነገር ይህ ነገሩ ነበር የቀረው። እሱንም እንግዲህ ያው ቃሊብ እንደሚያውቅና ነገሮቹ ሁሉ ግልጽ እንደሆኑ ተረድቷል ማለት ነው። አንተ እኔን የምትቆጣበት ወይንም ደግሞ ሚስቴን አባለክ ብለህ የምትናገርበት ሞራል ራሱ የለህም ብሎታል። ምክንያቱም የኔን ሚስት የኔ ሚስጥስ ስታባልግ በራሴ ባይኔ ስላየሁ ብሎታል ማለት ነው። እና ምንም ነገር መናገር አልቻለም ማለት ነው ዳኔ ከዚያ በኋላ ምክንያቱም እሱም ጥፋተኛ ነው እና እሱም ጥፋተኛ እስከለሆነ ወይንም ደግሞ እሱ ያደረገው ነገር ገና ቃሊብ ያደርጋል በማለት እንግዲህ ሌባ እናት ልጇን አታምንም በሚለው ማለት ነው እና እነሱም የሆነ ነገር ሊያደርጉ ይችላሉ ብሎ ስላመነ ብቻ ከኤደንጋ ስላየው ቃሊብን እጅግ በጣም ነበር እንግዲህ የተጣለው ማለት ነው። ግን ደግሞ ከዚህ ሁሉ ነገር ይሄ ጠባቸውን ወደ ጎንትተው አሁን አንድና አንድ ያው ሽማግሌው ካለበት ሁኔታ ማውጣት እሱን ማግኘት ነበር የፈለጉት። ለጊዜው ዝም ብለው ይህንን አሳልፈውታል። እንግዲህ የዳኔም ሰምቶ እንዳልሰማ ሆኗል ማለት ነው። አሁን ላይ እንግዲህ ቴና በእርግጠኝነት ከዚያ ቤት ትቀጥላለች ወይንስ አትቀጥልም? ምን ታስባላችሁ? ሲ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። በእርግጠኝነት እዚያ ቤት መቀመጥ የለባትም ሽማግሌው ከወጣ በኋላ ከዚያ ቤት ማለት ነው። ከነቃሊ ቤት በቃ መግባት የለባትም ማስወጣት አለበት ብዬ አስባለሁኝ። እንግዲህ ሚስትነች ወይት ወርቃለሁ ምናምን ብላ ብዙ እንትኖች ልታ ምክንያቶች ልደረድር ትችላለች። ግን ደግሞ መሆን የለበትም ከዚህ በላይ ምን ልታደርጋቸው ልታቃጥላቸው ነው እንዴ? በጣም ነው ከባድ ነው ለመናገር ስለዚህ ከዚህ በኋላ ከተቀመጠች በጣም ንቀት ነው የሚሆነው ማለት ነው ስለዚህ የመጨረሻ ጊዜ ነው እንግዲህ እዚህ ቤት በገንዛጇ ራሷ ንቅት ለብላ የምትወጣበት ታይም ላይ ደርሷል ማለት ነው ሽማግሌውም እጅግ በጣም ነው እንትን የሚላት ምክንያቱም ወላ አምስት ሳንቲም እንኳን አላቀምስሽም ብሏታል ሁሉን ነገር በስሟ አድርጎላት እንድትፈተው ነበር እንትን ያለችው ማለት ነው ግን ደግሞ ሽማግሌው በጣም ብልጥና ጎበዝ ናቸው አምስት ሳንቲም እንኳን የምሰጥሽ የለም ምንም በስምሽ የማደርገው ነገር የለም ብሏት ነበረ። ስለዚህ አሁንም እንግዲህ የቴና ጉዳይ ሳይሳካላት የኔ ነገር አይሳካልኝም ምናምን እያለች ነበረ። በመጨረሻም ማንም ሳታማክር ራሷ ብቻ የወሰደችው ማለት ነው የተንኮል ሴራ በመጨረሻም እንግዲህ ፈርሶባታል። ስለዚህ ምንም አምስት ሳንቲም ሳታገኝ ብሯን አክስራ ምናምን ነገር ነገሮቹ ሁሉ እንትን ሆኗል ማለት ነው እንግዲህ ሽማግሌውም ወደ ቤት ተመልሷል። ቴናንም ዳኒንም እጅግ በጣም ነው የሚያመሰግነው። ብያስባለውኝ ወደ ቻናል የተከታታዮች ቤተሰቦች በያላችሁ በሰላማቸው ይብዛልኝ። ለቤቴ አዲስ ሲሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ።